ለሙት ኧረ በእናትህ አንቺ እንዳትወርቂው በእናትህ እዛው ቤት። ሰላም የናፍቆት ተከታታዮች እንዴት ናችሁ? የናፍቆት ፕላስ በሚለው ፕላስ በሚለው ተቀይሯል። የናፍቆት ፕላስ ተከታታዮች እንዴት ናችሁ? ዛሬ አብረ ፕራንክ መተናል። ባለፈው ያደረገችልን እሷ ታስታውዛላችሁ፣ መቼም አትረሱትም። በከባዱ ነው ያገኘችን፣ በከባዱ ማለት በአሁኑ ደግሞ እኛ ምን ሀሳብ መሰላት እየጠበቅናት ነው ልክ ከውጭ ስትገባ ጫማሽ ይሸታል እንላለን ጫማሽ ይሸታል እኔ የለሁበት እዚህ ጋር ተቀይሻለሁ ታጠቢም አትታጠቢም ካልሲ አታጠቢም ምናምን ብለን እናገረጣታለን ጥኖባት ጥኖባት ደግሞ ማጠባት እቃ ማጠባት ልብስ ማጠባት ሰው ነው ሁሉንም በሰው ነው የምታሰሩ ካልሲ ደረጃማ አደርስም ካልሲ ከባድ። ልብሱንም ካልሲም በሰው ነው። ካልሲ ትገዛለች። እንደዚያ ያዋጣል። እና ያው ይደብራታል። ከባድ ነው ሴቶና። ካልሲ ይሸታል ምናምን ማለት በጣም ይከብዳል። ግን በቃ በእግር ነው እየመጣች ያለችውና፣ ለባለፈው ላደረገችን ነገር በቀል ሊሆን የሚችለው ይሄ ብቻ ነው። ምን እንደምትል አብረን እናያለን። እና ቪዲዮን እስከመጨረሻው መጨረሻው እያያችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይደብራት አል ይህን ወቁ፣ ይደብራት እኛ ይደብረን። ከቪዲዮ በኋላም መቀየም ሊመጣ ይችላል እና የናፍቆት ፕላስ ቤተሰቦች የሆናችሁ ቪዲዮን እስከመጨረሻው እያያችሁ አብራችሁን ቆዩ። እንወዳችኋለን፣ እንወዳችኋለን

አንተ ማርያም፣ አልጠረገ ከዚህ በኋላ ሰላም አምስት ሰዓት እያስገመጠችን

አይ ጫማሽ፣ እንዳይሆን ጫማሽ ሊሸት ይችላል። ባ አታፍጪ ናፍቆት፣ ምረም ጫማ አልናገራት እንጂ እሷ ስትመጣ ነው ከሰው ጋር አሱ አልከኝ ነው ባለፈው። ምንድነው አላ ብዙ ነው እዚህ ጋር ነው የሚሸተው ሴት ልጅ አለሽ እንዴ? አንቺ ራስሽን አጠብቂ እንዴ! ምንድነው? አጠ ምን አባራ ፈን መከፍታ ምንድነው የምትይው? ምንድነው? ምን ምን ላይ ታልተቀባ በጣም በእናትህ ማርያምን ይከብዳል። ሴት ልጅ ሆነሽ እንደዚህ ኧረ መብራንን አላውልቅም አላሸጥ ጫማ መቼም አይሸጥም። አንቺ አለሽ አንዴ እዚህ ጋር የሚገማ ጫማ አድርገሽ እከክ ትላለች። እንደ ከአንቺ በላይ እከክ አለ። እንደ ጓደኛ ነው የነገርኩሽ እኮ ለምን ሰድቢኛለሽ? እንደ ጫማሽ ሸታል። እዚው ራስሽን ጠብቂ በቃ። ላይክ እንዴ! አንቺ ካልሲሽን ለምን አንቺ ስትገቢ ሸተተን? ለምን ሸተተን? አንተ ይበሽተኛ ነው።

አንቺ እንደዚህ እስክትሆኝ ድረስ እናውራ። ቁጭ በይና እናውራ። ቁጭ በይ። ምን ደብሮሽ ነው? ራስሽን ጠብቂ ማለት ያስደብራል? ራስሽን ጠብቂ ነው ያልነው ያልኩት። ለምን ደበረሽ ታለ። ገና ስራ አለ። ሰርተን ነው ምን ነው። ሰዓትም እየሄደ ነው። እሺ ለዛሬ አይደለም መፍትሄውን ባናመጣም መጣም፣ ለዛሬ ችለን ነው እንስራ፣ ግን ከዚህ በኋላ እንደዚህ አንከተልም። ገብቷል? ከዚህ በኋላ እንደዚህ እኔ ራሴን እየታመምኩ ስራ መስራት አልችልም። እግዚአብሔር ራሴን አመመኝኩ። ጭራሽ ላውልቀው ብለሽ ታሳሚኝ። ምን አለሽ? አትጩ፣ ሌላ ሰው ሌላ ይረብሻል እኛም ነን አብረን የምንወቀስ እንደዚህ ይሆናል ብያለሁ እኮ ነገርኩህ አይደል ሌላም ሰው ይረብሻል በዚህ እክል ደረጃ አልጠብቅም ግን ፐብሊክ ቦታ ላይ እንዴት አውልቂት አሁን እዚህ ጋር ይሸጣል

ግልጹን የነገርኩሽ። ካጠፈው ካጠፈው ይቅርታ አይደለም እዚህ ጋር እኮ እኔ ጓደኛሽ ካልነገርኩሽ ማን ይነግርሻል? ነው በቃ ከሸተተን ይሸታል። ተላምደሽው እኮ ነው፣ በቃ ከጠረኑ አሁን አንቺ በቃ እንደ እንደ ሽቶ ነው የምታሸጩ እንዴ? ተላምደሽው ይሆናል በቃ አይ ሶሪ በቃ እንትን ካደብሩሽ። ሰው እኮ የራሱ ጠረን አይሸተውም እኮ ገብቶሻል? ቡናሽን ተጨበቅ

ኧረ እባክሽ፣ ምን ሆነሽ ነው እንዴ? አንቺ ምን አስልቅሶሽው? ለምዶ የምታለቅሽው በቃ። አንተ ሶሪ ይበላት በቃ ነው።

እኛ ለእኔ እኮ አይደለም ለእኛ እኮ አይደለም፣ ምን ሌላ ቦታ ምን ነገር እንዳይፈጠር ነው። ሌላ ሰው ምን ይልሻል ብዬ ነው። በቃ ፍቺ፣ ምን ሆነሽ ነው? ማክስ መጠቀም ይቅርታ ነው። ኖርማል ነው፣ ምን ችግር አለው? በነገራት ምንድነው? ኖርማል ነው።

እንድታስተካክይ ነው። አይሸትም፣ እግሬ። ቆይቼ ልጅ ምንድነው? ቆይ ከጠረኑ ነው። ምን ይዞች ነው? አንቺ በጣም ተላምደሽዋል። ለራሷ እንትን አይላትም አለ። የራስ ሽታ ለራስ አይታወቅም። የራስ ሽቶ ለራስ እንደማይሸት አንቺ፣ አይሸትም ታያለሽ። ኧረ ኧረ፣ ሰው እንዳይሰማሽ በእናትሽ ነ አይፈትሽ ይሸታል ከምትባባሉ ነው ማለት፣ እዚህ የሆነ እዛ ጋር ያሉትን እንትን እንደዛ ማለት ማጋለጥ እኮ ማለት በቃ ነው። እሺ ከዚህ በኋላ

ሶስት ሰው ሸታል ካለሽ አንቺ ማነው ምር ምትይው? የሶስታችን ማን? ፍጨሽ ቁጭ በይ። ምንድን ነው ምን? ልቀቀኝ ቁጭ በይ። አይደለም እንደ ከነግምሽ ሁለተኛ

አግኝተናታል እንዴ? ነገር በያቸው አይደለም። አይ እኔ የምር ነው የምትለኝ? እንደዚህ እንደዚህ አለ። እኛ አንቺ ጋር ብቻ ሳይሆን እኛም ጋር አለ። ቀልድ ቆንጆ ቆንጆ እኛን አይደለም እነሱን እኮ ነው ወዳቸዋለሁ። ሰብስክራይብ